በመቀሌ ሰማይ ስር ድሮን እያንዣበበ ነው። በመቀሌ ሰማይ ስር አሁን ማምሻውን አንድ ድሮን እና ሁለት የጦር ጀቶች ዝቅ ብለው መብራራቸውን ለማረጋገጥ ተችሏል። በመቀሌ ውጥረት ነግሷል። የህወሀት ኃይል ወደ አፋር መግባቱን ተከትሎ የትግራይ ሰላማዊ ኃይል የሚባለው መከበቡን ነው ለማረጋገጥ የተቻለ። ከዚህ ጉዳይ ጋር በተገናኘ የደረሱኝን መረጃዎች በስፋቱ ለእናንተ አመጣለሁ። ይህ በጌታቸው ረድ የሚመራው የትግራይ ሰላማዊ ኃይልም ካምፑን ለቆ መሸሹን ነው ለማረጋገጥ የተቻለ። መረጃውን በዝርዝር ታደምጡታላችሁ። በአማራ ክልል በጎጃም ግንባር እየተደረገ ባለው ውጊያ መንግስት ከፍተኛ ኪሳራን ማስተናገዱ ተነገረ። በጎጃም ረቡ ገበያ በሚደረገው ውጊያ ሻምበል ፈንታሁን እየተባለ የ32ኛ ክፍለ ጦር ወታደራዊ አዛዥ መገደሉንም ለማረጋገጥ ተችሏል። መረጃውን ታደምጡታላችሁ። ጥንስጥልኝ ይህ አዶኒ ኒውስ ነው። አዶኒ ኒውስን ቀዳሚ ምርጫችሁ አድርጋችሁ ስትቀበሉና ስትከታተሉ በየለቱና በየሰዓቱ የሚወጡ መረጃዎችን የምትከታተሉ ይሆናል። አድማጭ ቤተሰቦቻችን ሚዲያችንን ሰብስክራይብ አድርጉ፣ የዶን ምልክቱን ተጫኑ። ዛሬ ጥቅምት 27 ቀን 2018 ዓ የምሽት መረጃዎችን ይዞ ድናንተ መጥቻለው። አብረን ቆይ። የህወሓት ኃይሎች በአፋር ክልል በርካታ ወረዳዎችን መቆጣጠራቸውን መዘገባችን ይታወቃል። በጀኔራል የታደሰ ወረደ እንደሚመራ የሚነገርለትም ቲዲኤፍ ወይም የትግራይ መከላከያ ሰራዊትም በአሁን ሰዓት ላይ ወደ አፋር ክልል በመግባት በጌታቸው ረዳ ታጣቂዎች ላይ ውጊያ መክፈቱን ለማወቅ ተችሏል። ራሱን የትግራይ ሰላማዊ ኃይል እያለ የሚጠራው የጌታቸው ታጣቂ ቡድን በሰላሳ ደቂቃ ውጊያ ካምፑን ለቆ መፈርጠጡ ነው እየተነገረው የህወሓት ኃይሎችም ካምፑን እየተቆጣጠሩ ሲሆን ቀጠናውን መያዛቸውን ለማወቅ ተችሏል። ይህንን ተከትሎ የተደናገጠው የአብይ አህመድ አገዛዝም የጦር ጀቶችንና ድሮኖችን ወደ ትግራይ ክልል ስለመላኩ ነው የተሰማው። ሁለት የጦር ጀቶች በአፋር ክልልና በትግራይ ክልል አዋሳኝ ቦታዎች እንዲሁም በመቀሌ ከተማ ዝቅ ብለው አሳሳ እያደረጉ እንደነበር ለማወቅ ተችሏል። ሁለት ድሮኖችም እንዲሁ አንዱ በመቀሌ አንዱ በአፋር ክልል አሳሳ አድርገው ስለመመለሳቸው ለማወቅ ተችሏል። ይህ ዛሬም ሰባ ሁለተኛ አርሜን ተጨማሪ ክፍለ ጦሮችን ወደ አፋር እያስገቡ ሲሆንም የጌታቸው ረዳ ታጣቂ በቅድሚያ መመታት አለበት የሚል ድምዳሜ መድረሳቸው ታውቋልም። በቀጣይ ደግሞ ወደ ወልቃይት እንዞራለን። የፌዴራል መንግስትም በዚህ ጦርነት ላይ ጣልቃ የሚገባ ከሆነ ከባድ የሆነ ምት በፌዴራል መንግስቱ ላይ እናሰርፋለን። ለዚህ ደግሞ በአላማጣም በዋጃና በኮረም ያለው ሀይል በተጠንቀቅ እንዲቆም ትዕዛዝ መተላለፉ ነው ለማረጋገጥ የተቻለው አሁን ዛሬ በመቀሌ ከተማ አስቸኳይ ስብሰባ ተደርጎ የነበረ ሲሆን ለፖሊስ አመራሮችና ኦፊሰሮችም ትእዛዝ መተላለፉን ለማወቅ ተችሏል። የጦር መሳሪያዎችም ከአየር ኃይል ጥቃቶች የሚሸሸጉበትን ወታደራዊ ስትራቴጂካዊ ቦታ እንዲመረጥላቸው ትእዛዝ የተላለፈ ሲሆን ጀነራል ታደሰ ወረደ አጠቃላይ ወታደራዊ ውጊያውን እንዲመራም፣ ደብረጽዮን ገብረ ሚካኤል ደግሞ የፕሬዝዳንትነቱን ቦታ ተረክቦ የፖለቲካ ስራዎችን እንዲሰራም በህወሀት በኩል አቅጣጫ መቀመጡ ነው ለማወቅ የተቻለው። በትግራይ ክልልና በአፋር ድንበር መካከል አሁን ከፍተኛ ውጥረት የነገሰ ሲሆን ትናንት የነበረው ውጊያ ዛሬ ላይ ጋብ ያለና ያቆመ ቢሆንም አሁንም ግን ሁለቱም ሀይሎች ወታደሮችን እያስጠጉ መሆናቸውን ተከትሎ ከባድ ጦርነት በፌዴራል ኃይሎችና በህወሀት መካከልም ሊቀሰቀስ እንደሚችል ነው እየተነገር የሚገኘው። አድማጭ ቤተሰቦቻችን፣ ይህ በእንዲህ እንዳለም በጎጃ ምድርም ከባድ ውጊያ መደረጉ ተነገረም። በጎጃ ምድር እሮቡ ገቢያ ስናን በት ተደረገው ውጊያ አንድ ወታደራዊ መሪ መገደሉ ታውቋልም። የአማራ ፋኖ ብሔራዊ ኃይልም የምዕራብ አማራ ቀጠና ቴዎድሮስ እዚህ 206ኛ ኮርም አስራ አራተኛ ክፍለ ጦር እሮቡ ገቢያ ላይ ባደረገው የከበባ ማጥቃትም በርካታ የመንግስት መኮንኖችን መደምሰሱ ታውቋልም። ከዚህ መካከል ሻምበል ፍንታሁን የተባለ የሰላሳ ሁለተኛ ክፍለ ጦር ሁለተኛ ሬጅመንት አዛዥ፣ መቶ አለቃ ተሾም የተባለ ፋይናንስ ኃላፊ፣ መቶ አለቃ አለማው የባህል ሕክምና ኃላፊ ሀምሳ አለቃ ኮንሶ የተባለም የሬጅመንት ዘመቻና በሌሎች በስም ያልተጠቀሱ መኮንኖችን መገደላቸውን የተነገረው በቁስ ደረጃ አንድ ኦራል ከነሙሉ ሰራዊቱና ሎጂስቲክሱ፣ አንድ ሲኖትራክ ከነሙሉ ሎጂስቲክሱ ሙሉ ለሙሉ መውደማቸውን የተነገረው በተመሳሳይ በትናንትናው እለት በአማኔልና ደንበጫ ከተሞች ላይም ውጊያ የተደረገ ሲሆን በዚህም በአገዛዝ ወታደሮች ላይ ከባድ የተባለ ምትም ማረፉን ነው ለማወቅ የተቻለው። በመተማ ቀጣናም እንዲሁ ውጊያ ተቀስቀሱ የነበረ ሲሆን በተጨማሪ ሁለት ግንባሮች ላይም ዛሬ ከባድ ውጊያ ሲደረግ እንደነበር ነው ለማወቅ የተቻለው። በዚህ ውጊያም በመንግስት ኃይሎች ላይ ከባድ የተባለ ጉዳትም ስለ መድረሱ እየተነገረ ሆኗልም በተመሳሳይ ደግሞ ብራያው ቆቦም እንዲሁ በሁለት ወታደራዊ ተሽከርካሪዎች ላይም የደፈጣ ጥቃት መፈጸሙ ነው የተነገረው። በተፈጸመው የደፈጣ ጥቃትም በመንግስት ተጠቂዎች ላይ ከባድ የተባለ ጉዳት ስለመድረሱ ቢነገርም የጉዳት መጠኑ ግን በሀዝ አልተረጋገጠም። አድማጭ ቤተሰቦቻችን፣ በአማራ ክልል አንድ ሞቀ እንዲቀሰቀስ እያለ የቀጠለው ውጊያ ተከትሎ ነገሮች አሁንም ቢሆን በተባባሱበት በዚህ ሁኔታ በትግራይ ክልል ደግሞ አዲስ የጦርነት ነጋሪት እየተጎሰመና እንዲሁም ደግሞ ውጊያ መጀመሩን ተከትሎም ሀገሪቱ ወዴት ልታመራ ትችላለች የሚለው እጅግ አስደንጋጭ ሆኗል። ይህም መከላከያ ሰራዊቱ ከአማራ ክልል እንዲወጣ አሊያም ደግሞ እንዲፈርስም ወይም ለፋኖ እጁን እንዲሰጥ ሊያደርግ እንደሚችለው የተገመተ ሲሆን አድማ በታኝና ሚሊሻ ከዚህ የተሻለ ጊዜ አይኖረውም ተብሏል። ወደ ፋኖ መቀላቀል አሊያም ይህን መንግስት ለቅቆ መውጣት የመጨረሻ እድላቸው እንደሆነ የተነገረው የፋኖ ኃይሎች በ ቅርቦ ክልሉ ሊረከቡ እንደሚችሉም ተሰምቷል። አድማጭ ቤተሰቦቻችን ለዚህ ሰዓት የነበረ መረጃ ይመስላል። ተጨማሪ መረጃ ይዤ እመለሳለሁ። ሰላም ሁኑ።